የራሳችንን አሪፍ ጊዜ እንድናሳልፍ ነው። ፈል አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድ የቻናሌ ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ ቶፊቅ ቶፊቅ እንግዲህ የፉፉና የሶፊ ደስ የሚል እራት ፕሮግራማቸውን ሳቂታ ሆኖ ስለ ወደፊት እና ብቻ አላውቅም በጣም በጣም ደስ በሚል ና በፈገግታ የነበሩትን ልጆች ደስታቸውን በአንዴ መልቶ ነጠቃቸው ማለት ነው። ሀታ እራታቸውን እንኳን ሳይጨርሱ ነው ጥሎ የወጡት እና ቶፊቅ የእጅ የያዙት ወርቅ መሆን ጀመረው። አሁን ገና እንደም ሳታገባ ማለት ነው። እና ቶፊቅ ባኬ ከፉፉ ራቅልን ራቅልን። ትላንትና ባርኪያቸው ነበረ፣ ዛሬ ግን ጭራሽ እራታቸውን፣ የመጀመሪያ እራታቸውን አበላሽትያል። ከሰርግ በፊት ያው ፉፉ እራት ጋብሷት ነበረ፣ እራስ ጋብዛት። ሶፊ ከዚህ በፊት የለመደችው ቦታና በጣም ስለምትወደው ያን ቦታ ለፉፉ ልታጋብዘ ፈልጋ እዛ እንዲሄዱ ፉፉን ነገራችሁ ማለት ነው። እና እንግዲህ እዛ ጋ ልክ ሲሄዱ ቶፊቅና ሮዛ ረጥ እየበሉ ነው እዛ ማለት ነው። ልክ ፉፉ ቶፊቅን ሲያይ፣ ሶፊ አንቺ ቶፊቅ እንዲያ የምትፈልጊው ነው ወይ? ወደዚህ ያመጣሽ ለምንድን ነው? ወደዚህ እንድንመጣ የፈለግሽ እንዴትስ? ወደዚህ መረጥሽ? ለምን ብሎ ፉፉ ወደውኑ ቁጣቁጣ አለው፣ አኮራፋ ማለት ነው። ሶፊ እንግዲህ መጀመሪያም ፉፉ እንዲያስተካክልላት የፈለገችው አንድ የፉፉ ጸባ አለ። እሱም ደግሞ ቶሎ ማኩራፍ ነው እና ፉፉ በጣም መልካምና የዋህ ልባ፣ ቀናና ለሴት ልጅ በጣም ኦቨር ክብር ያለው ልጅ ነው እና ምናልባት ቶሎ ቶሎ የሚያኮርፎ ፊት ለፊት ሰው ስለሆነ ነው እና ሶፊ አንቺ ደግሞ ያው ሴት ልጅ ብልህነት አይደለም የሚባለው እሱ ኮርፊያውን እና ምን እንደሚያኮርፋው ማወቅ እና መጠንቀቅ አለብሽ። እና ከቶፊቅ ራቂ ነው እያለች እና ከቶፊቅ ራቂ። እንደ ቶፊቅ እኮ አንቺን ቢወድሽ ኖሮ ወደ አንድ ሴት አይሄድም ነበረ። ከዚህ በፊት ብዙ አሳልፊሻል ከቶፊቅ ጋር። በቃሽ ከቶፊቅ ጋር የነበረሽ እኮ ሚዲያ ወጥቶ ከማልቀስና በጣም እኮ ነኝ ከሰሹ ደስ እኮ ያን ታይም አሳልፍ ያሳለፍሽን ታይም እንኳን አስታውሽና፣ አሁን እንግዲህ ፉፉ በኔ ምክንያት አይደለም ማልቀስ እንድታዝኝ እንኳን አልፈልግም ብሎ ቃል ገብቶሻል። ይሄን ሁሉ ላንቺ ክብር ያለውና ትላንት ያሳለፍሹ ነገር አሳስቦት፣ ኦኬ ትላንት ያሳለፍሹ ከባድ ጊዜያቶቹን አንስቶ አውርቶሻል። ሶፊ ብዙ ነገር አሳልፋለች እና ስለዚህ በእኔ ምክንያት እንድትከፋ እንድታለቅስ እና በእኔ ጥፋት እኔን እንድታጣልኝ አልፈልግም እና ቃል ገባታለሁ ብለዋል። እና አንቺም ደግሞ ሶፊ ቶፊቅ የሚፈልግና ቶፊቅ ያጋበዘሽን ቦታ ፉፉን ይዘሽ ማምጣት አልነበረሽም። ብዙ የእራት ቦታ አለ። ብዙ ደስ የሚሉ ከዚህ በላይ ደስ የሚሉ ቦታዎቹ አሉ። እና ከዚህ በኋላ አንቺ ፉፉን እንዳታሳብ እንዳታበሰጩ፣ እንዳታስቆርፉ ሶፊና ፉፉ ጉዞ ወደፊት እንድትሆኑ ነው የምንፈልገው። ለዩቱብን ብቻ ሳይሆን ስሪስሊ እንድትጋቡ መልካም ምኞታችን ነው። እኔ ከዚህ ትላንት ራሱ እንዳልኩት ነው። ፉፉም ሆኖ ሶፊ ብዙ አሳልፈዋሉ። መንገዳቸው የተገጣጠማሉ ሱፉ ሶፊ ካሳለፈችው መንገድ ትንሽ የፉፉ የበዛ ቢሆንም ሁለቱም ያው ዞሮ አንድ ነው፣ የህይወት ታሪክ ነው እና እና በህይወታችሁ ሁለታችሁም ተደጋግፋችሁ፣ ተመካክራችሁ አንዳችሁን አንዳችሁን የማስደስት ነገር አለማድረግ ነው። እና ሶፊ ደግሞ እኔ ያልኩትን ብቻ አድርጊ ብልሽዋል ፉፉን፣ ይሄ በፍጹም አይሆንም፣ ምክንያቱም እሱ ስለሚወድሽ ብቻ አንቺ እየመራሹ መንገድ ሁሉ ሊመራልሽ ይችላል። ግን አታኮርፊ። የምትዩ ደግሞ ማይክሮፎን አያቆምማ። በዚህ መንገድ እና እሱ ምስል ሳወራች አድምጭው እና አሁን አላውቅም ቶፊቅ ያደረገ ነገር ትልቅ ስከት ነው። አሁን አንቺና ቶፊቅ ያላችሁ ነገር አብቅቷል ጭራሽ በዚህ በአምስት ስድስት ወር አካባቢ ቶፊቅ እንግዲህ የልጅ አባት ልጅ ነው። ባለቤት ይስ ልሽ ልታጋቢ ልታጋቢ ቀናቶች የቀሩሽኝ ባልሽ አጠገብ የድሮ ፍቅረኛሽ መጥቶ ባለቤት ይስል ምን እንደሚሰማ ታውቃለሽ። እና አላውቅም ብቻ፣ ሶፊና ፉፉ መካከል አንዳንድ ችግሮቹ እንዲፈጠሩ በፍጹም አልፈልግም ማለት በጀመራችሁ ደስ በሚል ፍቅራችሁ ብትዘልቁ በጣም ደስ ይለኛል። ሶፊ አንቺ ቶፊቅን ብትሽ ህይወትሽን ቀጥ ይይ። አሁን ባለቤት ስለስልሽ አንቺ ምንም እንትናልክም ዝም ነልሽ። እሺ ዝምታሽ ጥሩ ዝምታ ለአንድ አንድ ሰማት ነው፣ ዝም ቢሆን ተገቢ አይደለም። ፎፎ እንግዲህ እራቱን ጥሎ ነው የወጣ እና በዚህ ሁኔታ ፊት ከሰጣችሁት ነግሀ ቢትጋቡ እንኳን ትዳራችሁ መ ይሄ ልጅ ያፈርሳል እና አኔ እንደሚሰማ ከሆን እንደሰማውላችሁ ከሆነ ፉፉ የሚለው እውነት ነው። አንችም የማንንም ወሬ ማድመጥ የለብሽም። ፉፉም ደግሞ የማንንም ወሬ ማዳመጥ የለበትም። ሁለታችሁም የራሳች ራሳችሁ እንትን እርስ በራሳችሁ ተነጋግራችሁ ማስተካከል ያለባችሁን ነገር ማስተካከል እንጂ አንዱ መጥቶ ሲያወራችሁ ሰምታችሁ መጣላት የለባችሁ። እንግዲህ ሶፊ ቶፊክ በእርግጥ ከቅርቡ ጊዜ ፉካ ፉፉ ጋራ ያጣልሻል የምታዳምጭ ከሆነ ማለት ነው። ነገ ከዚ ስራ ላይ ነው እንዳያርብቻቻች እና በፍቅር መካከል ደግሞ ወይ በሚዋደዱ ሰዎቹ መካከል የሆነ ነቀስ አይጠፋም። ዛሬ እንግዲህ ፉፉ በጣም ተናደዋል በውስጡ ማለት ነው። ሶፊን ላለማስከፋት በጣም ጥረት አድርጎ ቢሆንም ግን እራቱን እንዳለ ሳይበላል ተነስቶ ይሄደ። ይሄ ደግሞ የሆነ ልክ ቶፊቅ ይመጣ ነው መጀመሪያ እየሳቁ እየተጫወቱ ልጆች አምስት እንዲወልዱና ያው ከአምስቱ ደግሞ ሁለት ሴት እንደሆነ በቃ መልካም ምኞታቸውን ምናምን እያወሩ በጣም ደስ የሚል የራት ጊዜ እና ደስ የሚል ምሽትን እያሳለፉ ነበረ። በመካከል ከደቂቃዎቹ መጡ የሳቃቸውን እያደስታቸውን እራታቸውን አበላሻ። እና ቶፊቅ አትከታተላት፣ በቃ ተዋት፣ እንዲ አትወዳትም ተዋት። እሷ ስለምትወድ ነው ይሄን ያክል ሁሉ እንኳን በአንተ ሜክናት እያለቀሰችው። ሶፊ በቃ ሸላንጅ ጠንቀቅና፣ ጠንካራ መሆን አለብሽ። የምር ህይወት እኮ አላውቅም ብቻ ማለት በአንድ ሰው ጌም መጫወቻ የሆነሽ ከምትቀር፣ ኩ በቃ አንቺ ጠንካራ ብልሽ ልብሽን አጠናክረሽ ከሱ ከቶፊቅ ራቂ። ምን ይጠቅምሻል? ሁሌ እሱ አንቺን ወደ ኋላ እንድጡ አሁን እሱ ሊወልድ ነው፣ አንቺ ገና አላገባሽን። ልታገቢ የመረጥሽው ሰውም ደግሞ ለጣላሽ ያው ዳር ዳርሽን እያለ ነው። ይሄ ነገር ለአንቺ ደስታ ይሰጥሻል? አላውቅም